ሰላም እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ ከወዷ ጓደኛዬ በጣም በእውነት ቅን ከሆነች ሴት የተላከልኝ አሳያችኋለሁ። ምን እንደተላከልኝ ማለት ነው። ይሄ ዳቦ ነው። በጣም ነው የሚያምረው፣ ካሜራው ነው እንጂ በጣም የሚያምር ዳቦ ነው። ጠላ ጠላ፣ ማን ናፈቀው? ይሄ ጠላ ነው። ጠላ ተልኮልኝ ነው ከዛ ደግሞ ዶሮ ወጥ እዩትማ እንዴት እንደሚያምር። በሷ ልጅቷ በጣም ባለሙያ ናት። የኔ ውድ እርችዬ የኔ ውድ ከልብ ነው ማመሰግን። እዩት እንዴት እንደሚያምር ማለት ነው። ዋው እያለው፣ ይሄ ብቻ እንዳይመስላችሁ እግዚአብሔር። ይኸው እንጀራ ደግሞ መብያ ማለት ነው። ከአንድም ሁለት ጥቁርና ነጭ እንጀራ አብራ ልከልኛለች። ሌላ ደግሞ ምን ላከችልኝ መሰላችሁ? አሁንም ላሳያችሁ ልካተውና እና የእኔ ባለሙያ ማለት ነው ሲል አልጫ አልጫ ነው፣ በጣም ነው የሚያምረው። ይተማ ይሄን አመሰግናለሁ። አሁንም ይቀጥላል ይሄን እስማም ይሄ ሁሉ ስሰራ ስሰራ ነው የዋለችው። ይሄ ጠላ ነው። ይሄን ተጎንጭቸዋለሁ። ሲጥም! በጣም ባለሙያ ነው። ይሄ ገና አልቀመስኩትም። ጠላ ነው። አንድ ነው የሚያወስደው። ይሄ ደግሞ ጎመን ይቀጥላል ይቀጥላል ይቀጥላል። እናንተ ዛሬማ ደግሞ የተለየ ነው የተለየ ነው ደግሞ አላውቅም። እኔ መኖሩን አላውቅም። የሆነ ቦታ ለሶስት ቀን ነበርና ስመለስ ነው ሰፕራይዝ ያደረገች። ይሄ ደግሞ ጥብስ ነው ጥብስ ነው። በጣም ነው የሚያምር፣ በጣም ነው የሚጠ ደግሞ ቀምሾ ነበረ። በጣም ይጠማል። እኔ ዶሮ ይሄ ሁሉ መሰርታ ለሚስልቅ ለእሷ ምን አስቀራች? ዳቦ ይሄ ሁሉ የትም በጣም ትልቅ ነው። የእኔ ባለማ እንጀራ ጥቁር ጤፍ ይሄ አውቃችሁታል። የኢትዮጵያ ጥቁር ጤፍ ማለት ይሄ፣ ደግሞ ነጭ ጤፍ ይሄን ሁሉ ያላቅ ይሄን ሁሉ አድርጋ ይሳልኝ ላከችልኝ ማለት ነው። ይህ ሁሉ ለታክሲ ሁሉ ከፍላ ምን ብላ በማላውቀው መንገድ ሰፕራይዝ አረገች። እንግዲህ እግዚአብሔር እጥፍ ድረው አድርጎ ይስጣት። ከሰው አጠብቅ ነው የምለው። እግዚአብሔር ግን ሳታስበው ደስ የሚል ነገር የሚፈጠረው ነገር ያላሰበችው ነገር ግን የሚያስደነግጥና ደስ የሚያሰኝ ነገር እግዚአብሔር ይስጣት። ሌላውን ማድረግ አልችልም። ከስደት መልሰው ደግሞ በቤቷ ደስ ያለ ህይወት እንድትኖር እመኝላታለሁ። እኔ ወደት እኔ ደግ ማለት ነው ደግ ቅናት ቅንነቷን ደግነቷን አይቀይረውም። እኔ በምግቡ ብቻ ሳይሆን በሁሉ ነገር ቅናት ልጅቷ ማለት ነው። ይሄን ይመስላል። አሁን እኔ ልበላ ነው። እንኳን አደረሳችሁ ለ ሳይ በዓል እንኳን አደረሳችሁ። አደረሰን መልካም በዓል ይሁንላችሁ። እኔ እንደዚህ ደስ ብሎኛል። ለሶስት ቀን የለንም ነበር፣ ሻሌን የሚባል ቦታ ለሶስት ቀን እዛ ሄደን ነበር። ስንመለስ አልሰራውም ነበር። ትናንት ማታ ላይ ነበር የመጣሁት። እሷ ግን ሰርታ ሳላስበው ዛሬ በሰንም ጠዋት ሰንመት ጠዋት ላይ ሳላስበው እንደዚህ ላከችልኝ እላችኋለሁ። በጣም አመሰግናት የሚወደድ ያ ቅንነት ስናይ ቀይረው